ቤተሰቦች በጣም ብዙ ሰዎች ራሳቸውን በመሸጥ ሀብታም እየሆኑ ነው። አዎ ራሳቸውን በመሸጥ ራስ እንዴት ነው የሚሸጠው? እሱን በዚህ ቪዲዮ እነግራችኋለሁ። ሰላም እንዴት ናችሁ? ጌች ነኝ። በዛሬ ቪዲዮዋችን አምስት ራሳችሁን የሚሸጡበትን መንገድ እነግራችኋለሁ። ሁሉም ሰው ጋር የሚሸጥ ነገር አለ። ሁላችሁም ጋር በዚህ አምስት ራሳችሁን የመሸጥ መንገድ ውስጥ ሁላችሁም ጋር የሚሸጥ ነገር እንዳለ አሳያችኋለሁ። አሁን ያለንበት አለም ሁሉም ነገር ገዝቶ የመሸጥ አለም ውስጥ ያለ ነው። በቀን ውስጥ አንድ ሰው የሆነ ነገር ይገዛል ሰው ደግሞ የሆነ ነገር ይሸጣል። ስለዚህ እናንተ ጋር ብዙ የሚሸጥ ነገር አለ። በዚህ ቪዲዮ እኔ ጋር ምን የሚሸጥ ነገር አለ ብላችሁ ሀሳብ ከገባችሁ እሱን እኔ ነግራችኋለሁ። ከታች ጀምሮ እስከ ፕሮፌሽናል ሌቭል ድረስ ያላችሁ፣ ዩኒቨርሲቲ ውስጥ ያላችሁ ሊሆን ይችላል፣ ከሀገር ውጭ ያላችሁ ሊሆን ይችላል። ሁላችሁም ጋር የሚሸጥ ነገር አለ። ይሄን የሚሸጥ ነገር እንዴት ነው የምታሳዩት? እሱን በዚህ ቪዲዮ እኔ አሳያችኋለሁ። ይሄ ቪዲዮ ኢንተርኔት ላይ እስካሁን ካያችሁት ቪዲዮ በጣም ለእናንተ ጠቃሚ ሊሆን ይችላል። በካምፓስ ውስጥ ያላችሁ ቲኔጀሮች ልትሆኑ ትችላላችሁ። በዩኒቨርሲቲ ደረጃ በፕሮፌሽናል ሌቭል ደረጃ ተቀጣሪ ሆናችሁ ሊሆን ይችላል። ይሄ ቪዲዮ ሕይወታችሁን ይቀይራል። ራሳችሁን የምትሸጡበትን መንገድ በዚህ ቪዲዮ አሳያችኋለሁ። ጊዜው የሶሻል ሚዲያ ዘመን ነው። በጣም ብዙ ሰዎች ሶሻል ሚዲያ ላይ ራሳቸውን በመሸጥ ብዙ ገንዘብ እያገኙ ይገኛሉ። እናንተ ጋር ብዙ የሚሸጥ ነገር አለ። አክቲንጋችሁ ለሽያጭ ሊቀርብ ይችላል። ጽሑፋችሁ የሽያጭ ማሳያ ነው። እናንተ ሶሻል ሚዲያ ላይ የምታቀርቡት ምስል ሽያጭ ሊሆን ይችላል። ለሽያጭ የምታቀርቡበት መንገድ ሊሆን ይችላል። በዚህ ቪዲዮ እናንተ ጋር ምን የሚሸጥ ነገር እንዳለ አሳያችኋለሁ። የመጀመሪያው ራስን እንዴት መሸጥ ይቻላል? ራስን መጀመሪያ በቪዲዮ መሸጥ ይቻላል። ራስን በቪዲዮ እንዴት መሸጥ ይቻላል? አሁን ላይ በጣም ትላልቅ ካምፓኒዎች እየመጡ ነው። የተለያዩ የመኪና ድርጅቶች፣ የዲጂታል ማርኬቲንግ ካምፓኒዎች ምርታቸውን የሚያስተዋውቅላቸው ሰው ይፈልጋሉ። እነኚህን ሰዎች ደግሞ ሰሌክት የሚያደርጉት ከሶሻል ሚዲያ ነው። እዚህ ጋር ወረቀት የሚባል ነገር አይሰራም። እዚህ ጋር ሽያጭ ነው። መጀመሪያ በቪዲዮ እራሳችሁን ለሽያጭ እንዴት አቀርባችኋለሁ። አንድ የመኪና ሽያጭ ተቋም ድርጅቱን በቪዲዮ ማርኬቲንግ ማስተዋወቅ ሲፈልግ በቪዲዮ ማርኬቲንግ የተሻለ አድርጎ ድርጅቱን የሚያስተዋውቅለት ሰው የሚፈልገው ከሶሻል ሚዲያ ነው። ቀጥታ ሶሻል ሚዲያ ላይ በመሄድ ከዚህ በፊት ያ ሰው ምን ያህል ቪዲዮ አለው፣ ካሜራ ላይ እንዴት ነው የሚለውን ማየት ይፈልጋል። ስለዚህ እናንተ ራሳችሁን በቪዲዮ መሸጥ መጀመር አለባችሁ። ቲክቶክ ላይ ቪዲዮዎችን በፍሪ የምትሰሩት ነገር ለቀጣዩ ስቴፓችሁ ራሳችሁን ለሽያጭ እያቀረባችሁ ነው። እንዴት ነው ራሴን ለሽያጭ ማቅረብ የምንችለው? ይሄ በጣም ጥሩ ጥያቄ ነው። አሁን በዚህ ቪዲዮ ሙሉ ነገሩን አሳያችኋለሁ። ለምሳሌ እጃችሁ ላይ ስልክ አለ። ከስልክም አልፎ ራሳችሁን መሸጥ የምትችሉበት ሶሻል ሚዲያ አለ። ቲክቶክ አለ። ኢንስታግራም አለ። ስለዚህ ቲክቶክ ላይና ኢንስታግራም ላይ ራሴን እንዴት ነው የምሽጠው? በጣም ጥሩ ጥያቄ ነው። ልመልስላችሁ አሁን እና እናንተ ማድረግ ያለባችሁ ምንድነው ኮንተንት ሴሌክት ታረጋላችሁ። እናንተነታችሁን ሊያሳይ የሚችል ኮንተንት ማቅረብ ትጀምራላችሁ። ለምሳሌ ታሪኮችን ሊሆን ይችላል፣ ስለ ሕክምና ሊሆን ይችላል። እናንተ ስላላችሁበት ፊልድና እናንተ ኢንተረስትድ ስለሚሰጣችሁ ነገር ልታቀርቡ ትችላላችሁ። ያን ነገር ቲክቶክ ላይ ሪሰርች እያደረጋችሁ ማቅረብ ጀምሩ። ራሳችሁን ቲክቶክ ላይ ሪሰርች እያደረጋችሁ ስታቀርቡ እናንተነታችሁን ለሽያጭ እያቀረባችሁ ነው። እንዴት ነው ራሴን ሶሻል ሚዲያ ላይ ለሽያጭ ያቀረብኩት ልትሉ ትችላላችሁ። አንድ ካምፓኒ እናንተን ያያችሁ የንግግር ክህሎታችሁን ያያል። ስቶሪ ቴሊንጋችሁ እንዴት እንደሆነ ያያል። ካሜራ ላይ ያላችሁን ኮንፊደንስ ያያል። አንድ የመኪና ካምፓኒ የእናንተን ሶሻል ሚዲያ አይቶ ይህን ሁሉ ነገር እንዳሟላችሁ ሲያውቅ እናንተን ሰሌክት ለማድረግ ወረቀት አይጠይቃችሁ። እናንተነታችሁን ለሽያጭ አቅርባችኋል። ስለዚህ ቲክቶክ ላይና የተለያዩ ሶሻል ሚዲያዎች ላይ ቪዲዮ ስትሰሩ እናንተነታችሁን እየሸጣችሁ ነው። ኮንፊደንሳችሁን እያሳያችሁ ነው። ካሜራ ላይ ያላችሁን ድፍረት እያሳያችሁ ነው። ስቶሪ ቴሊንጋችሁን እያሳያችሁ ነው። የንግግር ክህሎታችሁን እያሳያችሁ ነው። ሌላ ትላልቅ ድርጅቶች እናንተን ሶሻል ሚዲያ ሲያይ ይሄ ልጅ የእኛን ድርጅት በስርዓት ኤክስፕሌን ማድረግ ይችላል፣ የእኛን ድርጅት በስርዓት መወከል ይችላል ብሎ እናንተን መምረጥ ይችላል ማለት ነው። ስለዚህ እናንተነታችሁን በቪዲዮ ለሽያጭ ያቀረባችሁ ማለት ነው። ኮንፊደንሳችሁን አሳያችሁ፣ ካሜራ ላይ ያላችሁን ድፍረት አሳያችሁ፣ የታሪክ ንግግራችሁም በጣም ፐርፌክት እንደሆነ አሳያችሁ። ስለዚህ አሁን ማንኛውም ድርጅት እናንተን ከመምረጥ ወደ ኋላ አይልም። እኔም ብሆን ለድርጅት የምፈልገው ካሜራ ላይ ኮንፊደንስ ያለው ስቶሪ ቴሊንግ ላይ የተሻለ ማብራራት ሚችል ድፍረት ያለውን ሰውን እኔም ቢሆን ምቀጥረው። በቪዲዮ ራሳችሁን በእንደዚህ አይነት መንገድ ለሽያጭ ማቅረብ ትችላላችሁ። እጃችሁ ላይ ስልክ ካለ አሁኑኑ ኒቾችን ምረጡና ስለ ሀገራት ሊሆን ይችላል ስለ ህክምና ሊሆን ይችላል፣ ስለ ፋሽን ሊሆን ይችላል፣ ደስ ስለሚላችሁ ነገር የናንተን ኮንፊደንስ እና የእናንተን ስኪል ሊያወጣ የሚችል ነገር ወደ ካሜራ ፊት ይዛችሁ ቅረቡ። ከዛስ እናንተነታችሁን ለሽያጭ ያቀረባችሁ አሁን የትኛውም ድርጅት እናንተን አለመምረጥ አይችልም። ከታች ቲኔጀሮች ልትሆኑ ትችላላችሁ። ዩኒቨርስቲ ላይ ያላችሁ፣ ናቹራል ላይም ያላችሁ፣ ለምሳሌ ስለ ኮምፒውተር ሳይንስ ሊሆን ይችላል ስለ ሶፍትዌሮች ሊሆን ይችላል ስለ አርኪቴክቸር ሊሆን ይችላል። ኑና አውሩ፣ ኤክስፕሌን አድርጉ። ስታቀርቡ ያቀራረብ ሂደታችሁን ከቀን ወደ ቀን ማሻሻል ጀምሩ። ኮሚኒቲ ትገነባላችሁ፣ ኮንፊደንሳችሁን ታሻሽላላችሁ። በተዘዋዋሪ ራሳችሁን በቪዲዮ ለሽያጭ አቀርባችኋል። አሁን ማንም ሰው እናንተን ሰሌክት ማድረግ ይጀምራል። ቀጣዩ ደግሞ በምስል መታየት አልፈልግም ለምትሉ ሰዎች ሁለተኛው ድምጻችሁ ለሽያጭ መቅረብ ይችላል። ይሄም ቮይስ ኦቨር ይባላል። ዩቲዩብ ላይ ብዙ በድምጽ ታሪኮችን ሊሆን ይችላል ስቶሪዎችን ሊሆን ይችላል በማንበብ የሚታወቁ ዜናዎችን ሊሆን ይችላል። እነኚህ ሰዎች ከተለያዩ ሶሻል ሚዲያዎች ላይ ራሳቸውን ለሽያጭ ካቀረቡ በኋላ ሰሌክት የተደረጉ ሰዎች ናቸው። ስለዚህ በምስል መታየት ማትፈልጉ ሰዎች ድምጻችሁን ለሽያጭ አቅርቡት ድምጻችሁ ገንዘብ ሊሆን ይችላል አሁን የምትሰሩት ቮይስ ኦቨር ከቀጣይ ጊዜ በኋላ የተለያዩ ሚዲያዎች የእናንተን ድምፅ ይፈልጋሉ ለዜና ሊሆን ይችላል ለፊልም ትርጉም ሊሆን ይችላል ኢትዮጵያ ውስጥ የተለያዩ የውጭ ቪዲዮዎችን እየተረጎሙ የሚያቀርቡ ድርጅቶች ካምፓኒዎች ሊሆን ይችላል ለምሳሌ እንደነ ቃና ካናል ፕላስ ሌሎችም ካምፓኒዎች እየመጡ ነው እነኚህ ካምፓኒዎች ከዚህ በፊት የተሰሩ ፋይሎችን ይፈልጋሉ። ስለዚህ ድምጻችሁን ይዛችሁ ስትሄዱ፣ አሁንም እነኚህ ሰዎች የሚፈልጉት ወረቀት አይደለም፣ ከዚህ በፊት የሰራችሁትን ስራ ነው የሚያዩት። ከዚህ በፊት የሰራችሁት ስራ ቲክቶክ ላይ ወይም ሶሻል ሚዲያ ላይ ካለ ወዲያው ነው ሰሌክት የምትደረጉት። ስለዚህ ድምጻችሁን ለሽያጭ ያቀረባችሁ ማለት አይደለም። በእንደዚህ አይነት መንገድ ድምጻችሁን አሁኑኑ ለሽያጭ ማቅረብ ትችላላችሁ። ሶስተኛው ደግሞ ራሳችሁን በጽሁፍ ማቅረብ ትችላላችሁ። ሶሻል ሚዲያ ላይ ፎቶ ብቻ ፖስት አታርጉ፣ ከላይ የሆነ ነገር መጻፍ መጀመር አለባችሁ። በየቀኑ የቀን ውሏችሁን ለምሳሌ ሊንክድን ላይ እና ሌሎች ሶሻል ሚዲያዎች ላይ ብዙ ሰዎች ወንዶችም ሴቶችም ብዙ ጊዜ አያለው። የቀን ውሏቸውን ይፖስታሉ። በዚህ ሳምንት ያጋጠማቸውን ነገር ፖስት ያደርጋሉ። ይሄንን ነገር ለምንድን ነው ፖስት የሚያደርጉት? በተዘዋዋሪ በእጅ ጽሁፋቸው ምክንያት ራሳቸውን ለሽያጭ እያቀረቡ ነው። ምን ሚል ሽያጭ አለው በውስጡ? እኔ መጻፍ እችላለሁ፣ ኮፒራይቲንግ እችላለሁ፣ ስክሪፕት መጻፍ እችላለሁ እያሉ ነው። ሶሻል ሚዲያ ላይ በየቀኑ ጽሁፎችን ፖስት የምታደርጉ ከሆነ የተለያዩ ስክሪፕቶችን በየቀኑ የተረዳችሁትን አረዳድ በእንግሊዘኛ የተጻፉ ጽሁፎችን በአማርኛ እየተረጎማችሁ አፕሎድ ስታደረጉ ምንድን ነው ይሄ ስክሪፕት ራይቲንግ። ስለዚህ ጽሁፋችሁ ሽያጭ ሊሆን ይችላል። ራሳችሁን በሶስተኛው መንገድ ጽሁፋችሁን ለሽያጭ ማቅረብ ትችላላችሁ። አራተኛው ስኪል ነው። ራሳችሁን በስኪል ለሽያጭ ማቅረብ ትችላላችሁ። ለምሳሌ ቪዲዮ ኤዲቲንግ ሊሆን ይችላል፣ ግራፊክስ ዲዛይን ሊሆን ይችላል፣ የተለያዩ የሶፍትዌር ፕሮጀክቶች ሊሆን ይችላሉ። ራሳችሁን የሚገልጽ ስኪል ማሳየት መቻል አለባችሁ። እዚህ ጋም አሁን ላይ ወረቀት አይሰራም። እኔ ጋ ቪዲዮ ኤዲቲንግ ለመቀጠር ብትመጡ ወረቀታችሁ አይጠቅመኝም። እስካሁን የሰራችሁት ፕሮጀክት ምን አይነት ነው የሚለውን ማየት እፈልጋለሁ። ስለዚህ ምናልባት ቲክቶክ ላይ እና ሌሎች ሶሻል ሚዲያ ላይ ካያችሁ ሮ ፋይል እና ኤዲትድ ፋይል ብለው በዚህ በግራና በቀኝ አድርገው የተለያዩ ከዩትዩብ ላይ የተወሰዱ ቪዲዮችን ቆራርጠው የሚለቁ ሰዎች አሉ። እነሱ ምንድን ነው ራሳቸውን ለሽያጭ እያቀረቡ ነው። ምን ብለው እያቀረቡ ነው? እኔ ኤዲት ማድረግ እችላለሁ። ኖርማል ቪዲዮን ወደዚህ ቀይር ያለው ይሄ የምትመለከቱትን ፋይል ወደዚህ የቀየርኩት እኔ ነኝ። ኤዲት ማድረግ እችላለሁ እያሉ ነው። ስለዚህ ራሳቸውን ለሽያጭ እያቀረቡ ነው። በተለይ ስኪል ካላ ስላችሁ በእንደዚህ አይነት መንገድ እስኪላችሁን ማሳየት መጀመር አለባችሁ። እናንተነታችሁ ሊገልጽ የሚችል ነገር ሊታይ የሚችል ነገር ማቅረብ መጀመር አለባችሁ። ስለዚህ አሁንም ቢሆን ኤዲቲንግ ላይ ግራፊክስ ላይ ሶፍትዌር ላይ የምትሰሩ ወረቀት አይጠቅምም። የሰራችሁት ፕሮጀክት ካለ አሳዩ። እኔ ከመመረቄ በፊት ኢንተርኔት ፕሮግራሚንግ ስንማር የሲኤስኤስ፣ የጃቫስክሪፕት እና የፒኤችፒ ፕሮጀክቶችን በአንድ ፎልደር ያስቀመጥኩት ነበረ። ከካምፓስ ከወጣን በኋላ ወረቀቴ እንደማይጠቅም አውቃለሁ። ቢኮዝ ኦፍ እኔ የማሳየው ፕሮጀክት ምን አይነት ነው? ኢንተርኔት ፕሮግራሚንግ ማለት ፕሮግራሚንግ ስንማር ሲኤስኤስ፣ ጃቫስክሪፕት፣ ፒኤችፒ፣ እነኝም ፕሮጀክቶች ደግሜ እየሰራው በፎልደር አስቀምጣቸው ነበር። እኔነቴ ሊገልጹ የሚችሉ የሰራዋቸው ፕሮጀክቶች ናቸው። አርዲኖ ፕሮጀክት ነበሩ የመልቲዝም ፕሮጀክቶች ነበሩ። እናንተ ሊገልጻችሁ የሚችል አሁንም ቢሆን ካምፓስ ላይ ያላችሁ እየተማራችሁ ያላችሁ ሰዎች ካላችሁ ከወጣችሁ በኋላ ወረቀታችሁ አይጠቅም ቢያንስ እስኪላችሁን ሊያሳይ የሚችል በተለይ ደግሞ በፕሮጀክት ሌቭል በኮምፒውተር ሳይንስ ሶፍትዌር ኢንጂነሪንግ፣ ሌሎችም የኢንጂነሪንግ ፊልድ ካላችሁ ፕሮጀክቶችን በደንብ ለመስራት ሞክሩ። የሚታዩ ፊዚካል ወርልድ ላይ ሊታዩ የሚችሉ ፕሮጀክቶችን በደንብ ሰብስቡ። ይሄን ነገር ሰርቼ ነበር የሚለውን ለማሳየት ማለት ነው። ከዛሬ ሶስት ዓመት በፊት አንድ የተዋወቅኩት ጓደኛ የነበረ ኤሌክትሪካ ቀላል እንደ ኮምፒውተር ኢንጂነሪንግ ነበር የተማረው። ምን ተስኖት ይባላል። ከዛሬ ሶስት ዓመት በፊት ለመጀመሪያ ጊዜ ቲክቶክ ላይ አይቼ ነበር የተዋወቁት። በጣም የሚገርም ልጅ ነው። ከጎንደር ዩኒቨርሲቲ እንደወጣ ራሱን ያስተዋወቀበት መንገድ በጣም የሚገርም ነው። የተለያዩ ሶፍትዌሮችን ይሰራ ነበረ። ለማተሚያ ቤቶች፣ ለሆቴሎች የሰራቸውን ፕሮጀክቶች፣ ለጥርስ ክሊኒኮች የሰራቸውን ፕሮጀክቶች ብቻውን እየዞረ ያሳያቸው ነበር እና በጣም የሚገርም ነበረ። ከዛ በኋላ የሰራው ፕሮጀክት በጣም ብዙ ማተሚያ ቤቶች፣ የክሊኒክ ካምፓኒዎች፣ የሆቴሎች ሳይቀሩ የተወሰኑ አፕሩቭ አረጉትና እነኛም ፕሮጀክቶች ከሰራ በኋላ የራሱን ድርጅት ኦን አደረገ። አሁን ላይ ሾላይፍ ላይፍ ካምፓኒ የሚባል ከፍቶ ራን እያደረገ ይገኛል። በውስጡ በጣም ብዙ ፕሮጀክቶች አሉ። የቡና የሚባል ፕሮጀክት ሰርቶ እየተንቀሳቀሰ ይገኛል። ራሱን የሸጠበት መንገድ በጣም ነው ያስገረመኝ። አሁን ላይ ምን ተስኖትን ሄዳችሁ ብትጠይቁም ወረቀት የት ነው ብትሉት የለም ነው የሚላችሁ። ቢኮዝ ኦፍ ወረቀት አልጠቀመውም። ራሱን ለሽያጭ ነው ያቀረበው። ከዚህ በፊት ዩኒቨርሲቲ ላይ ሲሰራበት የነበረውን ፕሮጀክት አሁን መሬት ላይ አውርዶት ለተለያዩ ካምፓኒዎች አሳይ ተገናኝተው አፕሩቭ በማድረጋቸው ራሱን ለሽያጭ አቅርበዋል ማለት ነው። ዩኒቨርሲቲ ላይ ልትሆኑ ትችላላችሁ፣ የተለያዩ ቦታ ላይ ልትሆኑ ትችላላችሁ። እናንተነታችሁን ወረቀት አይገልጽም። ስለዚህ ሊታይ የሚችል ፕሮጀክት ማቅረብ አለባችሁ። ቪዲዮ ኤዲቲንግ ሊሆን ይችላል፣ ሶፍትዌሮች ሊሆን ይችላል፣ የተለያዩ ሊታዩ የሚችሉ ነገሮች ሊሆን ይችላል። ይሄንን ሪል ወርልድ ላይ ወደ መሬት አውርዱትና አሳዩ። ከዛስ እናንተነታችሁን ለሽያጭ አቀረባችሁ ማለት ነው። ወደ አምስተኛው እንሂድ። አምስተኛው ደግሞ ሰው ራሱን ለሽያጭ የሚያቀርብበት በፎቶ ነው። ምናልባት የሚገርም አቋም ላይ ስታይል ልትሆኑ ትችላላችሁ። የፎቶ ስታይላችሁ በጣም ናይስ ሊሆን ይችላል። ስለዚህ ራሳችሁን በፎቶ ማቅረብ ትችላላችሁ። ለፎቶ ስታቀርቡ እናንተን ሊያያችሁ የሚችሉ እነማን ናቸው? ለምሳሌ የፊልም ፕሮዲሰሮች ሊሆን ይችላሉ። የሞዴሊንግ ካምፓኒዎች ሊሆን ይችላሉ። ኢንስታግራም ላይ በጣም ብዙ ሰዎች ካሜራ ማን ቀጥረው ፎቶ ይነሳሉ። ፎቶ ፖስት ያደርጋሉ አ ይሄ ማለት ራሳቸውን በፎቶ ለሽያጭ እያቀረቡ ነው። ለፊልሙ ኢንዱስትሪ ለሞዴሊንግ። ስለዚህ ብዙዎቻችሁ ኢንስታግራም ላይ ያለ ምክንያት ፎቶ ፖስት የምታደርጉ ከሆነ ያው ሪዝን የለውም ማለት ነው ስለዚህ ራሳችሁን ኢንስታግራም ላይ ሌሎች ሶሻል ሚዲያዎች ላይ ፎቶ ፖስት ስታደርጉ ራሳችሁን ለሽያጭ እያቀረባችሁ የተለያዩ ሶሻል ሚዲያዎች ላይ ፎቶችን ፖስት የምታደርጉ ሰዎች ለሞዴሊንግ ወይም ደግሞ ለአክትረስ ማትወዳደሩ ከሆነ ቢያንስ ከላይ ወይ የሆነ ጽሁፍ ነገር ጨምሩበት ምክንያቱስ ቢያንስ ጽሁፋችሁ መታየት አለበት ካልሆነ ሞዴል ወይም አክተር የመሆን አላማ ከሌላችሁ ፎቶ ፖስት የምታደርጉበትን ሀሳብ ራሳችሁን ብጠይቁ የተሻለ ነው ሌላ በተጨማሪ ደግሞ ሶሻል ሚዲያ ላይ ምንም አይነት እውቀት የለኝ የምትሉ ሰዎች ካላችሁ ይሄን ቪዲዮ በምንቀርጽበት ጊዜ ሶስተኛ ዙር ላይ ደርሰናል። በዩቲዩብ ማስተር ክላስ እና በቲክቶክ ማስተር ክላስ ኮርሶችን እየሰጠን ነው። እኛ ጋር ጆይን አርጋችሁ መማር ትችላላችሁ። በሁለተኛ ዙር ከ300 በላይ ተማሪዎችን እያስተማርን ነው። ይህን ቪዲዮ በምንቀርጽበት ጊዜ ደግሞ ሶስተኛ ዙር እያስተማርን ነው። ከታች ዲስክሪፕሽን ላይ የመመዝገቢያ ሊንኩን አስቀምጣለሁ። ገብታችሁ መመዝገብ ትችላላችሁ። በተረፈ በርቱ፣ ተስፋ እንዳትቆርጡ። እናንተ ጋር የሚሸጥ ነገር አለ። መልካም ቀን ይሁንላችሁ። ቻው።